በጣም ዋጋ አለው። ካፍሽ የሚወጣው ቃል አንድም ይገዛሻል። እኔ በጣም ቦታ ሰጥቼው ወድጄው ጓደኞቼ ፊት ለፊት እዚህ ወደዛ ካለኝ እኔ ከዚህ በፊት ወድሻለሁ ያለኝ አይደለም አይሚጋምናለ አሁን ከልክ ያለፈ ከልክ ያለፈ ንዴት ለምን ሴ ጀመር ማለት ነው? ንዴቷን የኔ ወዲህ ንዴቷን የሚያበርድ እሱ ነበረ። ረጋ ዋጥ አድርጎ ማለት ነው። ጠንቅቆ እሱ ነው ማንም አይደል። ታውቃላችሁ፣ ባህሪ ይበልጣታል። እርግጠኛ ነኝ ወይ በሁለት አመት ወይ በሶስት አመት ይበልጣታል። ምን ችግር አለው? ዝቅ በቃ ሶሪ ቅርታ ሲትል ስትናደድ፣ እንኳን ወደ ሰላም እንኳን አይላትም። ማስቲካ ማስቲካ ማስቲካ የሚያታልላት ሰው እኮ ናት። አታይሚ አታቋትም እንደ ትንሽዬ ነገር እኮ የሚያታልላት በጣም እኔ እግዚአብሔር ይቅርታ አድርግልኝና፣ ድርጊቱ ሳይሆን ንግግሩ በጣም ነው የሚያበሳጭ። በጣም የሚመልሰው በጣም ያበሳጫል። እሷን እኮ ንግግር ላይ አይደለች እሷ አክት ላይ የሆነ ነገር ላይ አሁን እሷ ተቀበለች አይደለ? ስትመልስ የምትመልሰው ነገር ሊያናድድሽ ይችላል እንጂ ቃላቶቹ ስትናድድ የሆነ ልተረውር ትችላለች እንጂ ክፉ ነገር አትናገር። እውነት ለመናገር እግዚአብሔርን ትናንት መጨረሻ ላይ ተሳድባ ሄደችው እንጂ ብዙ ጊዜ ስትል እንደ እሷ እኮ ብዙ ጊዜ አንቺ ክብረ ቢስ ነሽ፣ አንቺ ምንድነሽ ስፈልጊ ተከና ነቢው እኮ ነው ያለው ማለት ነው። መጨረሻ ላይ ምን እንዳላት ታውቂያለሽ? ገደል ግቢ ነው ያላት። ገደል ግቢ፣ ገደል የሚገባው ገደል ይገባል ብላ ነው ደም ያለችው እንጂ ገደል ግቢ አይባልም። ብላ ታውቀለች ብላታው። ያው ቡዬ የተከበረ ሰው ነው የተከበረ ሰው ነው አላለች ወይ? ወደዛ አስቀብሪው እንኳን እሱ ማለት ነው እንኳን ለዛሬ ላይ ያለሆነ ነገ ሌላ ሴት በጣም አይሆን። የተወሰነ ጊዜ ቢያሽቀብጥ ነው ነገ እሷ ደግሞ እንደዛ ያደርጋል። እንደዛ አስቡ። እሺ፣ በጣም ልክ ነው። በቃ እሱ ወንድ ወንድማ፣ ስለሆነ ወንድ ስለሆነ እንጂ ይሆንላችሁ ይሆንላችሁ። ከዚህ ግድም በእናትሽ ወደዛ ሂጅ። የወንድ ጠን ብሩኬ ማለት ነው። አሁን እኛ ምን ፈልገው አንድ ነገር ልንገራችሁ አሁን ሀይ ብሩኬ፣ እኛ ብሩኬ ምንም አንፈልግም። ከላስ ብቻ ልጅቱ በቃ በስነ ስርዓት ከተለያዩ፣ እኔ ከተለያየን ተላያየን በቃ ጓደኛሞች ነበረ። አሁን እኮ ጓደኛሞች ናቸው። እናንተ ናችሁ ባልና ሚስት ያረጋቻችሁ ማለት ነው። እነሱ እኮ ምንም ነገር የላቸው አይደለን እንዴ! አሁን እኔና ሀይሚ ተጣላን፣ ግን ተጣልተናል። እኔንም እሷን አትንኩ። በዚህ ልክ ሀይሚ ምን አረገች? እኔ ሀይሚን አውቃታለሁ እንደዚያ አትናግሯት ብሎ መናገር ይችል ነበር፣ በፊል ክብር ካለው እስቲ ይናገር። አይፎን መልሽ ተባለች። ትላንት እንደዛ ሄዳ ስትለው ማወቅ ነበረበት እንዴ። ሀይሚ እንደዚህ አይደለችም እኮልም። ዲነ ሲጀመር ማለት ነው ባህርይ ክብረ ቤት ነሽ። በቃ እንደ ምን ነው እንኳን እውነትሽን ነው። የተከበረ ሰው ነው እሱማ። የተከበረ ሴት ነው ሰው ነው። በእነሱ በኢንስታግራም ራቁታቸውን ከፓንት ብቻ የተቀመጡ ሴቶችን እያየ የሚያድር ጀዝባ ነው። አስረግጬ ነው የምነግርሽ። እንኳን የተከበረ ወንድ ነው ልትይ ይቅርና ማለት ነው። ሲጀመር ድጋሚ ድጋሚ ሶሲን አደባባይ ላይ ሲያመጣት ራሱ መጠራጠር ይቻል ነበር። በሴት ጭንቅላት አስ እኔ ብሆን ሶ አይሚ ላይ የተደረገው እኔ ብሆን ምንድን ነው የማደርገው? ከዚህ በፊት ያደረገው እንዳለ ሆኖ ሳለ ያ ፋይል እሺ፣ በቅርታ ታልፈ መድገብ ለምን አስፈለገ? ሌላ ሴት የለች? ሌላ ሴት ማምጣት አይቻልም? እኮ በጣም የቁርቁራት በጣም ስሜታዊ የሚያደርጋት ከዚህ በፊት አስራ አምስት ቀን ፕራንክ ያደርግ ሲጀምር እሱ ራሱ ጭንቅላት የሚኖረው ይችን ሴትዮ ዳግመኛም የወዳት ልጅ ጋር ማምጣት አልነበረበትም። ዳግመኛ ጭንቅላት የተሳሰብ ድሀ መሆኑን ያወቁት ለምን እንደሆነ ደግሞ ማምጣት ይሄን ሀሳብ ይሄን ርዕስ ይሰራው ይችላል በፕራንክ እሱም እኮ ደግሞ ማምጣት

አንድም ቀን ለአይሜ ክብር ሰጥቶ ያቅም ትላንትና የለበሰው ማች ልብስ ማለት ነው። ይሄ ማች ልብስ መጀመሪያ ጊዜ ዱሮ ማች ልብስ አላብስም ከሰው ጋር ብሎ የነበረበት ጊዜ በሱ በራሱ ጊዜ ማች ልብስ ከዚህ በፊት እሱ እሱን እንኳን ለትዳር ማለት ነው ለአዳር ራሱ አይሆንም። ተስረግጭ ነው የምንግ ለደቂቃ ራሱ ይኸውልሽ፣ ጀዝባ የታችኛው ራሱ ያጠራጥረኛል። እሱን ይኸውልሽ፣ አንድ ነገር ልንገርሽ፣ እዚህ ጋ ያሉ ቢወዱት ቢወዱት አቋሙን አይተው

እኔ ሀይሚ አሁን ለምሳሌ የዛን መጀመሪያ ጊዜ ፕራንክ ሲደራረጉ ሀይሚ በር ከፍታ ስገባ አየ

ሀይሚም እኮ አንድ እንትን ያላት ምንም ነገር ባይኖራቸው እንዲህ አትጠጋ ያኔ አትቀራረቡም ነበር ነው እያለች ያለችው በዚህ ልክ የተዳፈራቸው ምን ብሎ ነበረ ሲመልስ የነበረው የሚያፈቅርሽ ወንድ አያገባሽ ማየት ነው። የሚያፈቅርሽ ወንድ አያስከብርሻል። የሚያፈቅርሽ ወንድ ማንም ሰው ሲሲጀመር ምን ምንም ብትሳሳች ማለት ነው አረጋጀኛማ ምንም ብትሳሳች ማለት ነው ቀስ አርጓንችን ለማስረዳት ይሞክራል። ሀቢበት እንደ ሴት ይጮኋለ እንደ ፈንድሻ ማለት ነው። እንደ ፈንድሻ ነው የሚንጫጫት እንደ ፈንድሻ እኮ ነው የምትፈነደው ታ

ራሱን ነጣ ለማውጣም ማለት ነው። እኔ ደሀ የሚ ብዙ ነገር ነው ያደረግኩላት እኮ ከራሴ ብርጥ ለሷን ያደረግኩት ነው። አያንሽኝ እሱ እሱ ራሱ አሁን ካሜራ ፊት ነው የሚሰጣት። እናውቃለን እኮ አሁን ምን እየተደረገ ማን በብዛቱ ስጦታ እየሰጠን እንደሆነ እናውቃለን። እንደራቀም ሰጥት ወይኔን ይገርም ጀመር ሴቱ ከዚህ ሴቱ በሴት ብር ነው የገዛላቸው እነሱ በሱ ልከውለ ስለገዙዋል ይል እንደዚህ። ከምር እኔ ማለት ነው ሃይሚን ማታ አደንኳት ወላ እያወጣች እያሳየች ይሄ እንደዚህ ነበር ይገዛልኝ፣ ይሄ እንደዚህ ነ ክትል ያረገቻቸው ከምር ቀሚሱ እሱ ነው የሚገዛ ሚገባ ሚሰ እኔ ጋር ማታ ኮሜንት ተጽፎ አለ። ያንንም የመኪናውም የገዛ ጊዜ የመኪናውም የገዛ ጊዜ የዛኔ የረበሰችውም ቀሚስ አንድ ቀን ቡታጅራ ላይ እኮ ነው የሰጣት። ቡታጅራ እኮ ነው የሰጣት እሱን ቀሚስ አንዱ ለልደቷ የሰጠውን እኮ ተናገረች። ይሄን ለልደት የነበረ የሰጠኝ ብላ የበፊቱ የሆነ ሰፊ ቀሚስ ሰፋ ያለች ቀሚሷ አንዱን ደግሞ አንድ ቀን ነበረ የሰጣት። አንድ ቀን መጥቶ ይሄ እንትን ከታች ሽራፍ ነገር ያለው አንዱን ደግሞ በቅርብ ደግሞ መኪና የገዛ ጊዜ የዛ ጊዜ ያሰጣት መቶኪ የገባ ጊዜ ነው፣ የሆነ ቀሚስ የገዛላት። ነጩን እሱ ኮ ነጩን የገዛው ዘያንግ እሱን ነው። እሱ ማታ በኔ ኮሜንት ላይ እዚህ ገልብጬ ነበረ። ማታ ኮሜንት ለመጡ ጽፎ ነበሩ ልጆቹ ማለት ነው። ሰማያቸው ደግሞ የት መሰላቸው? ብታጅራ ላይ ለመጀመሪያ ጊዜ ከማሄ ጋር የተዋወቁ ጊዜ ፍራንኪ ያደረጋት ጊዜ እኔ እኮ እሱ ሰማያዊ ኮነ እኮ መኪና የገዛ ጊዜ ላለው ከነ ሀሰን ጋር ሀሰን መቶ ሀምሳ ኬ ነው ምናምን ሲያከብሩላት የለበሰቻት ሀሰን ሀምሳ ኬ ሲያከብሩ ለብሰዋለች። አዎ። ቶ ለሃይሚኒ ከኔ የበለጠ ምን አድርጌላት? አለው ይላል። ምንድነው ያደረከላት ከአንተ የበለጠ በላይ? እንዲሁም እኔ የገረመኝ እኛ ባክሽ፣ እኛ የሃይማኖቶች እንደዚህ አይነት ነገር አንናገርም። እኔ የገረመኝ በባለፈው ዱባይ የመጣ ጊዜ ምን አድርጎላት ነው የዱባይ

እንዴት ለሴት ልጅ ያደረገው ነገር ይናገራል። እሷ የተናገረው ነገሩ ከሆነ እነዚያ አሮጌቶች ቃላት አንድ ነገር ልንገራቸው። ወላሂ ላዚምን እንደ ሀይሚ እኔ በሀይሚ ቦታ ብሆን ድሮ ድሮ ነበር ከዚህ ሰው የጠግምርከው። ከምሬ ነው የምለችው ስንት ነገር እንደቻለች ሰሜ ልንገረሽ፣ ሰሜ ልንገረሽ ማለት ነው። እዚህ ጋ አሁን እሷ የእሱን ማንነት እንኳን እንዲጎ ላይ ያደረገችው እሷ እኮ ናት፣ ሐቂቃተን የዛን ጊዜ ታስታውሱ ከሆነ ፉርቱና ጋ ምናምን ነገር እየተለጣጠፈ ስንቱ ሲረግጠው ማለት ነው። ሸቢዙን እራሱ የምረቃ ነው እንጂ እሷ የእውነት ሰተው አይደለም፣ ሰታት አይደለም። እሷ በሲስተም እንጂ ያኔ ሁሉን ነገር ማለት ነው እሷ ሁሉን ነገር አምቃምቃ በሆዷ ይዛ በስቶባት ስቶባት እና ነበር መናገር ራሱ አይችልም ነበረ። እናቃለን እኮ ከሱ ጋር የመጡት አሁን የት እንዳሉ እናውቃለን እኮ አኮ ሳለ ነገር ምን እያስባለ ያለው ምን እንደሆነ ታውቂያለሽ? ጠገበ የሆነ ነገር ማለት ነው። በቃ የሆነ ነገር ሲያወራ ራሱ ይሽኮረመማል እንደሚፈራ ሰው ሆኖ ማለት ነው። ይሽኮረመመ ከሆነ ከሶስ ነገር እንደዚህ ለሚሆነ አረ የሀይሚ ነገር እንትን እኔ የብሩኬን ነገር ሳስበው ራሱ በጣም በጣም ነው እንትን የሚለኝ። ወላሂ ላዚ ምን በዚሁ ጥንካሬ ትሄጂ። አንቺ እሷን እኮ አሳምነዋታል። እናቴ ለሴት ልጅ ክሎዝ ነኝ ምንድን ነኝ እያለ የወንድ ጓደኛ እንኳን ተያለሽ የሴት ጓደኛ ከማሄ ውጭ ማንም ሰው የላትም። ወላሂ እንዴት ጓደኛ ያለሽን ወይ ብለው የሆነ ጊዜ ጠይቋል እኮ ይጠይቃል። በዚህ በዚህ ፕራንክ ራሱ ጠይቋታል። አሁ የለኝም አጠገብሽ ሲያሉት አይላትም ነበር አይላትም መሰለሽ። ደነዝ መሆኑን በዚህ ነው እንላለን። አጠገብ የማያሉት ወንድሞቼ ናቸው አለች እኮ እናታን፣ አጠገቡ ያሉ ቢኪ ናቸው። አሁን አጠገብ ላይ አልነበረም

ትላንት ራሱ እኮ ታው ለሚያልፍ ቃለ ለሚያልፍ ነገር ማያልፍ ቃል ህፃን ስላት ህፃን ስላት እሱ ነው እንጂ አውሪ ምን